as Prime Minister of this great country that the United Kingdom formally recognises the state of Palestine. ለፍልስጤም ነፃ ሀገርነት ብሪታንያ፣ ካናዳ፣ አውስትራሊያ እና ፖርቱጋል በይፋ እውቅና ሰጥተዋል። ፈረንሳይ ይህን እንደምታደርግ አመላክታለች። ምሁራን ይህ ተምሳሌታዊ እውቅና ፍልስጤም ለነፃ መንግስትነት ለምታደርገው ግፊት ኃይል በመስጠት ለመካከለኛው ምስራቅ ቀውስ የሚደረገው የሁለት መንግስታት መፍትሄ ጥሪ እንዲጠናከር ያደርጋል እያሉ ነው። ለመሆኑ የአፍሪቃ ሁኔታ ምን ይመስላል? አብዛኞቹ የአፍሪቃ ሀገራት ለፍልስጤም ነፃ መንግስት እውቅና ከሰጡ ቆይተዋል። በጎርጎሮሳዊው 1988 ህዳር ወር የያሲር አራፋት የፍልስጤምን ሀገርነት በአልጀሪያ ዋና ከተማ አልጀርስ ላይ ነው ያወጁት። ያ አልጀሪያን በዓለም ለፍልስጤም መንግስት እውቅና የሰጠች የመጀመሪያ ሀገር ያደርጋታል። የዓለም ህዝብ ብዛት ቅኝት እንደሚለው ከ ሃምሳ አራቱ የአፍሪቃ ሀገራት ሃምሳ ሁለቱ ለፍልስጤም እውቅና ሰጥተዋል። የቀሩት ካሜሮንና ኤርትራ ብቻ ናቸው። ሁለቱም ቢሆኑ የሁለት መንግስታት መፍትሔውን ይደግፋሉ። የአፍሪቃ ህብረት እንደ ተቋም የፍልስጤም ነፃ መንግስት እንዲመሰረት ጥሪውን አቅርቧል። አሁንም ግን የአፍሪካ ሀገራት የፍልስጤም ነጻ መንግስትነት መደገፋቸው አስፈላጊ እንደሆነ ቀጥሏል።